ክዎ ለሐጥእ አብየ ወተለአለ ከማዕድዘ ሊባኖስ ወሰበ ገብ ሃጣ ክዎ ኃጥእን ከፍ ከፍ እንደ ሊባኖስ ዝግባም ለምልሞ አየሁት ኃጥእን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት ብመለስ ግን አጣሁት ፈለጉት ቦታውንም አላገኘሁትም። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ ዛሬ ህዳር ስድስት ቀን የመቤታችን የቅድስት ድንግል ማርያም የእረፍት ቀን ነው ሶስት ዓመት ከስድስት ወር በስደት በረሃብ በጽም በመከራ ከላይ ፀሐዩ ከታች ደግሞ የመሬቱ የአሸዋው ግለት ሲያሰቃያት ከቆየች በኋላ በዛሬው ዕለት በቅዱስ ገብርኤል መሪነት ደብረ ቁስቋም የተገኘችበት ዕለት ነውና በዚህ ቦታ ላይም ጌታችን በገባው ቃል ኪዳን መሰረት በስምሽ ቤተ ክርስቲያን ይሰራል ይሰራልሻል ብሏት ነበርና ቤተ መቅደስ የተሰራበትም ታላቅ ዕለት ነው። ለዚህ ታላቅ ዕለት እንኳን አደረሰና ደረሳችሁ። ኦርቶዶክሳያን የእግዚአብሔር ልጆች እመቤታችን ድንግል ማርያምን ከስደት የመለሰ አምላክ ኢትዮጵያን፣ ወደ ቀደመ ክብሯ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ወደ ቀደመ ልልናዋ እንዲመልስልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። መዝሙረኛው ልበ አምላክ ዳዊት በመዝሙር 37 ቁጥር 35 ላይ ርኢክዎ ለሐጥእ ይለናል። ምንድን ነው? ኃጥእን ከፍ ከፍ ብሎ አየሁት ይላል። ይህ የሚጀምረው ከሳጥናኤል ነው። እንደሚታወቀው እግዚአብሔር መላእክቱን ካለመኖር ወደ መኖር አምጥቶ እንዲያገለግሉት ጠራቸውና አገልጋዮቹ አደረጋቸው። በኋላ ላይ ግን መኑ ፈጠረነ ማባይቴ የመጻይነ ማን ፈጠረን፣ ማን ጠራን፣ ማን አመጣን፣ ማንን እናመስግን፣ ማንን እናገልግል እያሉ ስፈርሳቸው ሲነጋገሩ አዎ የመጀመሪያው ሐጥ የመጀመሪያው ከፍ ከፍ ያለው ሳጥናኤል አነ ፈጣሪሆሙ ለኩሉ ፍጡራን አነ ገባሪሆሙ ለኩሉ ግቡራን አለ። እነዚህን የተሰሩ የሰራቸውን የነኝ እነዚህን የተፈጠሩ የፈጠርኳቸውን የነኝ ብሎ ራሱን አምላክ ራሱን ፈጣሪ ራሱን ጌታ አደረገ። እግዚአብሔርን ወጣት በሚስቱ እግዚአብሔር በመንግስቱ ቀናተኛ ነውና እነሆ መላእክቱ እሱን ታግለው እንዲጥሉ የብርሃን መስቀል ሰጥቶ፣ በራእይ ምዕራፍ 12 ላይ ወርቅ ዝንቱ አብይ አሬ እንዲል አስቀድሞ ከፍ ከፍ ያለ፣ በኋላ ላይ ግን ተፈልጎ ያልተገኘ ሳጥናኤል ወደ ዲያብሎስነት፣ ወደ ሳጥናኤልነት፣ ወደ ሰይጣንነት የትናንቱ መላክ የዛሬው ሰይጣን የትናንቱ ብርሃናዊ መላክ የዛሬው የጨለማው አበጋዝ ሆኖ እንሆ ወደ እንጦርጦስ እንዲወድቅ ተገይቷል ማለት ነው። እና ውድቀት የጀመረው እዚህ ላይ ነው። እንደሚታወቀው መላይክት ለአገልግሎት የተጠሩት በዕለተ ሰንበት ነው። የመላእክቱ የበላይ ኃላፊ አለቃ የነበረው ሳጥናኤል ነው ማለት ነው። አስቀድሞ የብርሃን መልአክ ይልቁንም ደግሞ የመላእክት የበላይ ነበረ። ነገር ግን መልአክን ትቶ አምላክነትን አመስጋኝነትን ትቶ ተመስጋኝነትን ፍጡርነትን ትቶ ፈጣሪነትን ሲፈልግ እነሆ አዎ ምንድን ነው የሚለው? ልባ አምላክ ዳዊት ኃጥእን ከፍ ከፍ ብሎ አየሁት። አለቃ ሆኖ የበላይ ሆኖ አየሁት። ይህንና እንደ ሊባኖስ ዝግባም ለምልሞ አየሁት። የመላይት አለቃ ሆኖ፣ የመላይት አነጋጋሪ ሆኖ አየሁት። ብመለስ አጣሁት። አምላክ ነይ ብሎ ፈጣሪ ነይ ብሎ ወደሳለሁ ብሎ ራሱን ሲሰቅል ግን እንሆ ምን ይላል? ብመለስ ግን አጣሁት ይላል። ከዚህ እግዚአብሔር ሁላችንን ይሰውራል። የሚጀምረው እዚህ ጋር ነው። ይቀጥልና የሚወጣው ወደ አዳም ነው። በሳጥናኤል ቦታ እግዚአብሔር በዕለተ ዓርብ አዳምን ፈጠረና ወገብሮ እግዚአብሔር ላሙን አዳም መሬተ ምድር ይላል። ከመሬት አዳምን ከአፈር አበጀው እና በሳጥናኤል ቦታ በዚያ በመቶኛው ወንበር ላይ አዳምን አስቀመጠው። የሚገርመው ነገር ሰይጣን መልሶ ወደ ወንበሩ መቀመጥ ባይችል፣ ወደ ክብሩ መመለስ ባይችል ሰባት ዓመት ሙሉ የአዳምን ወንበር ይነቀንቅ ጀመር። ዛሬም ዓለም የተቸገረችው በዚህ ነው። ሰዎች መልሰው ኦርቶዶክስ መሆን ባይችሉ ኦርቶዶክስን አዎ ያዋረርን እየመሰላቸው መልሰው የድንግል ማርያም ልጆች መሆን ባይችሉ በንስሐ የድንግል ማርያምን ክብር የቀነስን እየመሰላቸው መልሰው የጻርቃን የሰማይታትን ክብር መነገር ባይችሉ የጻርቃንና የሰማይታትን ክብር የቀነስን እየመሰላቸው በቲክቶክና በማህበራዊ ሚዲያ እንደው የማይናገሩት የማይቀባጠሩት የለም። በእውነቱ እንደው አንዳንድ ጊዜ ጨርቁን ጥሎ ካበደው ጋቢ ለብሶ ሱፍ ለብሶ ያበደው ይበልጣል። አሁን በምናየው ደረጃ ማለት ነው። ምክንያቱም ሚዲያውን እንደምናየው ነው። ይህ እንግዲህ የሳጥናኤል የዲያብሎስ ጉዞ ነው። ይህን ነው አዳም የሳጥናዬን ወንበር ተረክቦ መቶኛ ሆኖ ማለት ነው። ሰባት ዓመት ሲኖር ሳጥናዬን ወደ መንበሩ ተመልሶ አዳምን አውርዶ መቀመጥ ባይችል አዳምን ለማውረድ ያልፈነቀለው ድንጋይ፣ ያልቆረጠው እንጨት፣ ያልፈለጠው ድንጋይ፣ ያልቆፈረው ጉድጓድ፣ ያልወጣው ተራራ፣ ያልሮጠው ሜዳ፣ ያልወረደው ቁርቁረት የለም። ሰይጣን ሰባት ዓመት ማለት ነው። ለምን? ወደ መንበሩ ለመመለስ አይደለም። ወደ ንግስናው ለመመለስ አይደለም፣ ወደ ክብሩ ለመመለስ አይደለም፣ ወደ ብርሃናዊ መላክነት ለመመለስ አይደለም። አዳምን ከክብሩ ለማውረድ ያላደረገው ነገር የለም። ዛሬም በእኛ ቤት ላይ የሚታየው ይሄ ነው። አዎ መልሰው ኦርቶዶክስ መሆን ባይችሉ፣ መልሰው አገልጋይ መሆን ባይችሉ፣ መልሰው ቄስ መሆን ባይችሉ፣ መልሰው ሰባኪ መሆን ባይችሉ፣ መልሰው አገልጋዮች መሆን ባይችሉ፣ አዎ የቤተክርስቲያኗን የቤተክርስቲያናን ልልናና ክብር ግን ያዋረርንና ያወረርን እየመሰላቸው እየተገዙም እየገዙም በቤተክርስቲያኗ ላይ ያው ቅዱስ ጴጥሮስ እንደተናገረው ዲያብሎስ አዎ የሚፈልገውን ሊውጥ እንደ አንበሳ አፉን ከፍቷልና፣ ተጠንቀቁ ብሎ ቅዱስ ጴጥሮስን እንደተናገረው ዛሬ ላይ በእውነቱ ሰይጣን መርዙን እየተፋ ዛሬ ዲያብሎስ አንደበቱን ከፍቶ ለስድብና ለማዋረድ የተዘጋጀበት ዘመን እንደሆነ የምናየው ነው እንግዲህ ከሳጥናኤል ቀጥሎ ወንበሩን የመላእክቱን ወንበር የያዘ አዳም ነው። አዳም ሰባት አመት ቆየ እንደተባለው፣ እንግዲህ ወደዚያ ወንበር ሳጥናኤል መድረስ ባይችል አዳምን ግን ምን አደረገ? በሔዋን አመካኝና ሔዋን በለስን ቆረጠች በላች፣ አዳምን አበላችው። እምድረ ሰባቱ አመት አለው አዳም ተዛዘ። እግዚአብሔር ከሰባት ዓመት በኋላ አዳም የእግዚአብሔርን ትእዛዝ። አሰ በለስን በላ ሔዋን በላች አበላችው። ምን ሆነ ማለት ነው? ያ ያልታደለ ወንበር እነሆ አዳምም ሔዋንም ከገነት ወደ ምድረ ፋይድ ወረዱ ማለት ነው። ለዚህ ነው አዳም ያማረ የተዋበ ሔዋን የብዙዎች እናት ሆና ከፍ ብላ ኃጥእን ከፍ ከፍ ብሎ ብሎ አየሁት፣ እንደ ሊባኖስም ዝግባ ለምልሞ ተመለከትኩት። ብመለስ ግን አጣሁት አዳም የማሬቷ በሆኖ ከፍ ብሎ ነበረ። ሔዋን የብዙዎች እናት ሆና ከፍ ብላ ነበረ። ምን ዋጋ አለው? ለሰባት ዓመት ሆነ። ከሰባት ዓመት በኋላ እግዚአብሔርን በደሉ። እግዚአብሔርን የሚያክል ጌታ፣ ገነትን የሚያክል ቦታ አጡ። አግኝቶ ከመዋረድና ከማጣት መድኃኔ ዓለም እግዚአብሔር ይሰውረን። አጥቶ ማግኘት የወግ ነው። አግኝቶ ማጣት ግን ሞት ነው። አዎ ውርደት ነው ማለት ነው። እና እነዚህ አሁን የምታዩቸው፣ ሲቅበዘበዙ የምታዩቸው አግኝተው የነበረ ዛሬ ያጡ፣ ከፍ ብለው የነበረ ዛሬ የወረዱ፣ ለምልመው የነበረ ዛሬ የደረቁ፣ ዝም ብለው እንደ ቃጭል በየሚዲያው የሚጮሁ እንጂ ኦርቶዶክስ ልዕልናዋንና ታላቅነቷን አይደለም የማውረድ የመንካትም። ማንኛውም ሰው የፈለገውን ደንጋይ ሊያመልክ ይችላል፣ ነፋስ ሊያመልክ ይችላል ተጠል ሊያመልክ ይችላል። ዋል ያመልክ ይችላል። ነገር ግን አዎ፣ ነገር ግን የራስን ሃይማኖት ይዞ ለመጓዝ ምንም ይሁን ምን ሌላውን መስደብ እና መናገር ብዙ አስፈላጊ አይደለም። ይሄ ሰይጣናዊ ስርዓት እንደሆነ እንደሆነና ሰይጣናዊ መረብ እንደሆነ ኦርቶዶክሳውያን የእግዚአብሔር ልጆች ከእንዲህ አይነቱ አዎ አገልግሎት ራሳችሁን አድርቃችሁ ጌታ በወንጌሉ ምንድነው ያለው? ምን እንደምትሰሙ ተጠንቀቁ ነው ያለው እና የምንሰማውን ጠብቀንና አዎ ተጠንቅቀን እንድንሰማ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ይህ ውርደት ነው፣ እንግዲህ ወረደንና፣ የሰው ልጆች ብዙ ጊዜ እንግዲህ አንዱ ጣዖት ያመልካል፣ አንዱ ደግሞ ዝሙት ይፈጽማል፣ አንዱ ደግሞ ሰው ይገላል። በዚህ አይነት መልኩ አዎ ብዙዎች ለመልማሉ መልሶ ይደርቃሉ። ለምሳሌ ብንወስድ አዎ በዚህ በቆሪት ዘጸአት ምዕራፍ አምስት ላይ ፈርዖን የግብፅ ንጉስ ነው፣ አይደለም ለጊዜው ለአራት መቶ ሰላሳ ዘመን እስራኤላውያን በዚያ በግዞት ይኖሩ ነበረ። እግዚአብሔር ሙሴን ልኮ ያገለግሉ ይዘንድ ህዝቤን ልቀቅልኋል። እግዚአብሔር ንግሥና ጥሩ ነው፣ ለግብፅ ነው። ህዝብ ግን የእግዚአብሔር ህዝብ ነውና፣ ህዝብ እግዚአብሔር ነውና፣ እግዚአብሔር ሊያገለግል እግዚአብሔር የጠራው ህዝብ ነውና፣ አሁን የስደት ዘመኑ የመከራ ዘመኑ በቅቷል። ስደታቸው ወደ ሚጠት እንዲ እንደሚያስገርምላቸው እግዚአብሔር ፈልጓልና ልቀቅ ቢለው፣ እግዚአብሔር ማለት ማን ነው? እግዚአብሔር ማን ነው? ኃይሉስ እንደማን ነው ብሎ እግዚአብሔርን ተገዳደረ። አዎ ሙሴ ሲሄድ ፈሮን ነበረ። አዎ ከፍ ከፍ ብሎ በኋላ፣ ግን ፈሮን እንሆ ምን ሆነ ማለት ነው። ኃጢአተኛው ፈሮን እግዚአብሔር ማን ነው? ጉልበቱ እንደኔ ነው ወይ? አቅሙ እንደኔ ነው ወይ? ሰራዊቱ እንደኔ ነው ወይ? ያለው ፈሮን ወደ ባሕረ ኤርትራ ገባ። የተናቀው ሙሴ ደግሞ ስድስት መቶ ሺህ እስራኤላውያንን ይዞ ተሻገረ ነው። ሌላው ለምሳሌ ሰናክሬም የተባለ የእግዚአብሔርን ሰው ሕዝቅያስን ሲገዳደረው እናያለን። ምንድን ነው ያለው? አንተ እግዚአብሔርን ታመልካለህ እግዚአብሔር እግዚአብሔር የምትለው ግን አያስጥርህም ብሎ እነሆ ሰራዊቱን ይዞ ሊወጋና አጥር ሊነቅል ይልቁንም ደግሞ ወሰን ሊያፈርስ ሕዝብን ሊገል ሰራዊትን ሊማርክ ንጉስን ሊያሳድድ በሚሄድበት ሰዓት ላይ ሰናክሬም ሁ በጉሎቱ ተበክቶ ሲሄድ ሕዝቅያስ ወደ እግዚአብሔር ቢጸልይ የእግዚአብሔር መልአክ ቅዱስ ሚካኤል ወረደና አንድ መቶ ሰማንያ አምስት ሰራዊት በአንድ ጊዜ ሲጨርሰው ያኛው በሰራዊቱ ለምንም ያለው አድግ ያለው አለው ሲል የነበረው ዜሮ አሁን እንደሆነ እንመለከታለን። ሌላው ምናምን ከደነጦር ነው ተው ባልተው ይባል እምቢ ብሎ መጨረሻ ላይ ግን እንደ እስያ፣ እንደ አሳማ፣ እንደ እሪያ ቅጠል እየበላ እንደ ከርከሮ ሆኖ፣ አዎ ንጉስ የነበረ ለነገር ግን በኋላ ተፈልጎ የታጣ እሱ ነው ማለት ነው። የመጨረሻው ሄሮድስ ነው። ሄሮድስ ነው። ሄሮድስ የሚገርመው ጌታ በተወለደበት ዘመን የነበረ ንጉስ ሄሮድስ ነው። ሄሮድስ ገዥ ነው። የአንድ ክፍል ገዥ ነው። መድሃን ያለም የዓለም ገዥ ነው። የሚገርመው ነገር ባለ የተጽየው ታላቅ አባት እንደተናገረው የሱን ክፍል ሊቀማው የመጣ መሰለውና ንጉስ ከሆነ ሳይገድል ወይም ሳያሳድድ አይነግስም ብሎ ህፃኑን መዳን ያለመን አሳደደው ነው። ይህ እንግዲህ በተለያየ መልኩ ስለተማር ነው ብዙ ሽፋን አልሰጠውም። አሳደደው። የሚገርመው ነገር ቅዱስ ጴጥሮስ ጌታን አንድ ጥያቄ ጠይቆታል። ምንድነው ያለው? የዓለም ካርታ በአንተ መዳፍ ናት ይባላል። ስለዚህ የዓለምን ካርታ አሳየኝና ይበቃኛላለሁ ነው የሚለው። ሁሉ እሁዝ ውስተ እዴሁ በከበ አራዮ ጴጥሮስ እንዲል ማለት ነው። አሳየኝና ይበቃኛላለሁ። ይህ ህፃናት የሚጫወቱባት ብይ የሚባል ነገር አለ። እንደ ብይ ነገር አደረገና እዚህ መዳፉ ላይ ዓለም ይች ናት አለ። ዓለም ይች ናት። ይህ እንደ ማዘጋጃ ቤት እንደ ዓለም በወረቀት በተለያየ ቴክኖሎጂ አይደለም። ይች ናት አለና መዳፎ ላይ ያሳየ አመንክ አለው። አምኛለው አለ። በጣም ጥሩ ዓለም እኔ መዳፍ ላይ ከሆነች ካመንክ የነገርኩህን አምላክህን አባትህን ጌታህን ካመንክ አንተ የት ነው ያለው ሲለው እኔማ ከአንተ መዳፍ ላይ እንደ ጫጩት እንጭል እንጭል እያልኩ ነው ያለሁት አለ። አያችሁ፣ አሁን ትልቁ የፈለግኩት ነገር ምንድ ነው? ሄሮድስ ሲያሳድደው እኮ ኢየሱስ ክርስቶስን ሄሮድስ እኮ በጌታ መዳፍ ውስጥ እኮ ነው ያለው የሄሮድስ ሰራዊት እኮ በጌታ መዳፍ ውስጥ እኮ ነው ያለው። አሁን ዓለም ስምንት ቢሊዮን ህዝብ አለ አይደል? ይህ ስምንት ቢሊዮን ህዝብ እኮ በመድኃኒዓለም መዳፍ ውስጥ እኮ ነው ያለው። ነገር ግን አንዱ ይገላል፣ አንዱ ያሳድዳል፣ አንዱ ይሳደባል፣ አንዱ ይራገማል፣ አንዱ ይበላል፣ አንዱ ይመለከታል፣ አንዱ ደግሞ ይመቀናል፣ አንዱ ደግሞ ይባርካል ይህ ሁሉ። በእውነቱ እያየ ከላይ ሆኖ በዘፍጥረት ምዕራፍ ስድስት እግዚአብሔር ከላይ ሆኖ ተመለከተ። መሬት ከሰው ልጆች ኃጢአት የተነሳ ተበላሽታለች። በዚያም ምክንያት ንፍር ውሃ አመጣና ዓለምን በንፍር ውሃ አጥለቀለቀ ስምንት ነፍሳትን አተረፈ ይላል። አሁን ላይ እግዚአብሔር ምሕረቱን አንስቶ ወደ መዓቱ ዙሮ ከላይ ሆኖ ቢመለከት ስንት ሰው ይገኛል? ስንት ሰው ይገኛል? አብርሃምን እንዳየነው በወዲ ዘፍጥረት ምዕራፍ 18 ላይ 60 ጻድቃን ቢኖሩ 50 ቢኖሩ አርባ ቢኖር፣ ሰላሳ ቢኖር፣ ሃያ ቢኖር አልተገኘም። አስር አለ የለም። አምስት አለ የለም። ስላልተገኘ ሰዶም እና ገሞራ በሰዓት ዲን ተቃጠሉ። ዛሬ ዓለም ላይ እግዚአብሔር ወደታች ቢመለከት ሕጉን የጠበቁ ትእዛዙን ያከበሩ፣ የጾሙ የጸለዩ፣ በእምነታቸው የጸኑ፣ በፍቅራቸው በሰላማቸው፣ በይቅርታ የጸኑ ስንት ክርስቲያኖች ይገኛሉ? ሁሉም ሃይማኖት አለኝ፣ ሁሉም ሃይማኖት አለኝ ይላል። የትኛው ነው እግዚአብሔርን የሚገልጠው? የትኛው ነው በጎነትን ደግነትን የሚገልጠው? ስለዚህ ሄሮድስ መድኃኒተ ዓለምን አሳደደው። አዎ የተሰደደው ኢየሱስ ለተሰደዱት ተስፋቸው ነው ይላል። አዎ ተስፋ የሚሆን አምላክ ተሰዶ ግብፅ፣ ለግብፅ ኢትዮጵያ፣ ለኢትዮጵያ ተንከራተተ አዎ ተንከራተተይልና ዘመነ አንድ ዓመት ወአዝማነ ሁለት ዓመት ወመድፈቅ አዲ እኖ ሶስት ዓመት ከስድስት ወር ይልቁንም አርባ ሁለት አርባ ወክሌተ አውርሃ አርባ ሁለት ወር ይልቁንም አንድ ሺህ ሁለት መቶ ዘጠና እለታትን ተሰዳ በዛሬው ዕለት ግን ኦፍኒ ረከበ ተላቲ ቤተ ወማይ ነበር እንዳለ ልባ አምላክ ዳዊት እምቤታችን አዎ እድሪ ተህሊና ለእግዚአብሔር ምድር በምን ዓለምን ወክሎም ላይነብር ውስጥ የታ ዓለም በሙሉ የሱ የሆነውን መድኃን ያለምን በጀርባዋ ተሸክማ በደረቷ ታቅፋ አዎ እምታርፍበት አጣ ስትኖር። ዛሬ ምን ይላል? ሶስት ቦታዎችን ያመለከተናል። የዛሬው ቀን የመጀመሪያው ተርባ ለመነች፣ ለምና አጣች። አዎ ይህ ብቻ አልነበረም። ተሰደበች መሰደብ ብቻም አይደለም ልጇን ቀምታ ወደ መሬት ወረወረችው በዚህ ጊዜ አረጋዊ ዮሴፍ ክብሩን ይግለጥ ሲል ሳይንስ ምናልባት እንግዲህ ሰው ከዝንጀሮ ተገኘ የሚል ነገር አለ በዚያ ውስጥ ያ ሌላ ነው እንደ ሃይማኖት ነው የምንነጋገረው በሃይማኖት ግን ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ከመሬት አፈር ሰውን እግዚአብሔር አበጀው ነው ሌላ ማብራሪ አያስፈልገውም ስለዚህ በተአምር ግን ዮሳ እመሬታችን አስደንግጦ ሐውልት ሆኗል የሎጥ ሚስት ወደኋላ ትመልከች ብትባል ወደኋላ ተመልክታ የማይጠቅም የጨው ሐውልት ትሆናለች። እንደገና ደግሞ እመቤታችንን ያረፈችበት ቤት ይቺ ኮቲባና አገልጋይዋ ጌታን በመወረራቸው ምክንያት እነሱ ከቤታቸው ወጣው ዝንጀሮና ጦጣ እየሆኑ ስድስት ወር በዚያ ቤት ተቀምጠዋል ይላል ነው። ሁለተኛው ደግሞ የሚገርመው ነገር ዛሬ እነሆ በሰፊው ሊነገር የሚገባው ወደ ኢትዮጵያ መጠው ጣና ቂርቆስ። አዎ ኢትዮጵያ ላይ ስድስት ወር እንደዚሁ መቤታችን ተቀምጣለች። ሁለተኛው ቦታ ይሄ ነው። ሶስተኛው ግን የዛሬው ደብረ ቁስቋም ነው። ይህ ደብረ ቁስቋምን ቅዱስ ገብርኤል አሳያት። አዎ ልጇን ይዛ በዛሬው ቀን እመቤታችን ቅድስት ድንግል ማርያም መድኃኒዓለምን ታቅፋ በደብር ደብር ማለት ተራራ ማለት ነው። ቁስቋም ማለት ስም ነው። በዚያ ቦታ ላይ ማርያም ዘወርቅ ጠረጴዛ ይላል ቅዱስ ያ አዎ እመቤታችን እ የዓለም መድኃኒት የኢየሱስ ክርስቶስ ዙፋኑ መናገሻው ሆና ሳለ ግን ማረፊያ ያጣችን ናት። እመቤታችን ድንግል ማርያም ኦፍን ይረከበትላቲ ኦፍ አዎ በክንፎቿ በራ ማረፊያ እንደምታገኝ ሁሉ ራእይ 12 ላይ ንጽሐ ሥጋ ንጽሐ ነፍስ ተሰጣትና በራ ሄዳ በተዘጋጀላት ቦታ ላይ ሶስት ዓመት ከስድስት ወር ተቀመጠች ብሎ ባለራእዩ ይናገራል። ወፍ በክንፏ እንደምትበር እመቤታችን ደግሞ በንጻ ጋና በነፃሐንእርስ አዎ፣ እነሆ ቅዱስ ገብርኤል እየመራት መድኃኒዓለምን ልጇን ታቅፋ ይህንን ዘመን ስደት ከቆየሽ በኋላ ተመልሳ ማረፊያ ማለት ደብረ ቁስቋምን አግኝታ በዚያ ቦታ ያረሸፈችበት ቀን ነው። እና የእመቤታችን አማላጅነት የእግዚአብሔር ቸርነት አይለየን። ምንድን ነው የተነሳንበት? ብመለስ ግን አጣሁት ነው። እሷ ስትመለስ ግን ማን አልነበረም? እነሆ ሄሮድስ ሙቷል። ምንድን ነው ያለ እግዚአብሔር? መልአክ ማቴዎስ 2 ላይ ሁለት ታሪኮች አሉ። አንደኛው ቁጥር 13 ላይ ነው። ምን ይላል? የህፃኑን ነፍስ የሚፈልግ ኃጢአተኛ ሄሮድስ አሁን የለመለመ አሁን ያለ አሁን ያልተገኘ ነገር ግን የማይገኝ ተነስቷልና ይዘህ ህፃኑን ይዘህ ህፃኑንና እናቱን ይዘሽሽ አለ። የመጀመሪያው መነሻ ነው። ህፃኑንና እናቱን ይዘሽሽ አለ ቀጠለ። እናምን አለ እንሆ ይኩወልሃ አብየ ወተለአለ። ትናንት ለምልሞ፣ ትናንት ነግሶ፣ ትናንት አብቦ የነበረው ሰውዬ ሞቷል። ለወልድኪ ዘያስሶ የዚት ሰቆተ ልጅሽን የሚፈልገው አንድም ህፃኑን ሊገለው የሚፈልገው ሞቷልና ህፃኑንና እናቱን ይዘተመለስ ቁጥር 19 ላይ የማቴዎስ ወንጌል ምዕራፍ ሁለት ማለት ነው በዚህ መሰረት ይዘህ ተሰደድ ያለው መልአክ ቅዱስ ገብርኤል ይዘህ ተመለስ አለው። ህፃኑን ይገለዋል ሊገለው ነበር የተባለው ሞተ። ህፃኑን ገዳይ ተነስቷል ተብሎ ነበር የተነሳው ሰውዬ ጠፋ። ህፃኑን ሊገሉ የተሰማሩት በሙሉ አለቁ። ህፃኑ ግን ከእናቱ ጋር እና ከአረጋዊ ዮሴፍ ከሰሎሜ ጋር መጥተው በደብረ ቁስቋም አረፉ። አጢአተኛም ብመለስ አጣሁት ነውና። በንስሐ ተመልሰን የመንግስቱና የጽርቁ ባለቤት እንዲያደርገን የአምላካችን የዚያን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ከዛሬ ጀምሮ አስተምህሮ ነው። የአስተምሮ ዕለተ ሰንበት ህዳር ሰባት ቀን ነገ ሁሉ ነው። እሱም በተመለከተ በገብረመስቀል ሚዲያ ገብታችሁ ተከታተሉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ ሃይማኖታችንን ይጠብቅልን፣ በቤተ ክርስቲያናችን ላይ በሃይማኖታችን ላይ በእውነት የተነሳውን የአጋንንት አሰራር መዳን ያለሚያዝልን በቤተ ክርስቲያናችን ላይ በሃይማኖታችን ላይ አፋቸውን የሚያላቅቁትን እግዚአብሔር አንድ በታቸውን ይያዝልን፣ ይሰብስብልን። ወስባት ለእግዚአብሔር።